ሰላም ጤና ይስጥልኝ። ውድ የተከበሯችሁ ይህን ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ እንደነዛ አይነት ገጠመኞች በእርግጠኝነት በሕይወታችሁ ውስጥ ይኖራል ብዬ አስባለሁኝ። የመሩን እውነቱን ስናገር እና እኔ ቅማሟ ነች በእርግጥ ይሄንን ፖስት ፖስት ያደረገችው፣ ነገር ግን በቃ አሌለ ልቤ ነካው። ማንም ሰው ካልደረሰበት ሊረዳና ሊያውቅ አይችልም እና ምንድን ነው የራስን ቁስል ራስ ራስ እንደማከም አደገኛ ሰው የለም። የራስን ቁስል ራሱ እንደሚያክም አደገኛ ሰው የለም ብላ ፖስታ አድርጋለች። እና በጣም ትክክል የምሬን ነው። ይሄንን የሚያደርጉት እኮ ታዲያ ቅማሟ ጠንካራ የሆኑ ሰዎች ናቸው፣ አልበገር ባዮች፣ አሌለ እኔ ሰው አያስፈልገኝም የሚሉ በራሳቸው የሚተማመኑ ሰዎች ናቸው። ይህንን የሚያደርጉት አንዳንድ ደግሞ እኮ አሉ አሌለ ቁስላችንን የሚያክሙልን ይመስል በህይወታችን ላይ ያሉ ይመስል በህይወታችን ውስጥ ያሉ ይመስል ይሄዳሉ፣ የሆነ ሰዓት ላይ ይመጣሉ፣ ይሄዳሉ፣ የሆነ ሰዓት ላይ ይመጣሉ። ውዶቼ እነዛ ሰዎች ደግሞ በቃ ከገባችሁበት ችግርም ሆነ አዘንም ሆነ በቃ እንዳትወጡ እየደጋገሙ ምናምን ነገር ያቆስሏችኋል። ስለዚህ ቅማሟ እንዳለችው በቃ የራሱን ቁስል ራሱ እንደሚያክም አደገኛ ሰው የለም፣ እንዳለችው ለምን እኛ ራሳችን በራሳችን አንተማመንም? እዚች ጋ ማለት ነው። ልክ ናት። ለምን በራሳችን ይሄንን የራሱን ቁስል ራሱ የሚያክም እኮ እዚች ጋ ጠንካራ የሆነ ሰው ነው በራሱ የሚተማመን ሰው እኔ ሰው አያስፈልገኝም እኔ ለራሴ ብቁ ነኝ የሚል ሰው ነው ይሄንን ሊያደርግ የሚችለው ልክ እንደ አንቺ ማለት ነው ቅማሙ አሁን አንቺ ስናይሽ አሁን ላይ በጣም ጠንካራ ሆነሻል ማለት አሁን እኔ ትናንትና ንግግሯ በጣም ነው ያስደመመኝ። ያው ሰላም ለመፍጠር ብዬ እንጂ በደንብ ያላሽቃበትኩትኝ በጣም ንግግሯ ልቤን ነክቶታል። ለእውነት ለመናገር ያክል ምን ልላችሁ ፈልጌ ነው፣ እዚህ ችግር ውስጥ እኮ አንተ ነው የከተትከኝ። እነዚህ ሰዎች እኔ ከየትም አላቃቸውም። አንተ ራስህ ያመጣቸው ሰዎች ናቸው። ስለዚህ እኔ እንደ ድሮ ሳጠፋም ሳላጠፋም ይቅርታ እያልኩኝ መቀጠል አልፈልግም። እኔ ድሮ ሀይሚ አይደለሁኝም ነው ጨዋታው ማለት ነው። እና ይሄ ንግግሮ በጣም አስደመመኝ። ምክንያቱም እናውቃለን ከዚህ በፊት ሀይሚዬን ስታጠፋም ሳታጠፋም ይቅርታ ትጠይቃለች። ነገር ግን እውነቱን እናውራ ከተባለ ግን ትናንትና ላይ ያው ነገሩን ላለማባባስ ብለን ልጆቹ ሰላም እንዲፈጥሩ ስለምንፈልግ አብዛኞቻችን ዝም ብለን እኔ አለባብሸን ያለፍኩት፣ ብዙ ማውራት አልፈለኩኝም። ማውራት እየፈለኩኝ ግን አላወራሁኝም። ለምን እዛች ጋር በኋራ ነገር አንቺ አታባብሽ ምናምን ብላችሁ እንደምትወቅሱኝ አውቃለሁኝ፣ ቤተሰብ ማለት ነው። ሶ ግን ልክ እያወቁ እንዳላወቀ ማለፍ የሚባል ነገር አለ፣ አንዳንድ ጊዜ ማለት ነው። ለዛ ነው እና ምንድነው አሁን ትናንትና ላይ እያሳየችው የራሴን ህመም እኔ ራሴ አክማለሁኝ። እኔ አሁን ለራሴ ብቁ ነኝ እንደማለት ነው። አሁን እዛች ጋር ያሳየችው ማለት ነው። እና እንደነዛ እኔ ያልሸነፍም ባይ ስንሆን ማንም ሰው እንዶም ሊያጠቃን አይችልም። ማንም ሰው መብታችንን ሊጋፋ አይችልም። እኔ ለራሴ ብቁ ነኝ ማለትን ስንጀምር ማለት ነው። እና ብዙ ጊዜ ሰው ያስፈልገኛል፣ እኔ ሰው የለኝም እኮ፣ እኔ ብቸኛ ነኝ፣ ወይኔ እኔ ደከምኩኝ፣ እኔ ማን ነው የሚመክረኝ፣ እኔ በቃ ሌለ። አሁን ከገባሁበት ችግር እንዴት ነው የምወጠው? ምናምን ብለን የሆነ ራሳችንን በቃ ቢዚ የምናደርጋለን የምናጨናንቅ ማለት ነው። ኖ እንደዛ ማለት የለብንም። እውነቴን ነው። ወዳጅ መስለው ልክ የሚወዱን አስመስለው እኮ በጥርሳቸው የሚገሉን ሰዎች አሉ። ይህን ታውቃላችሁ። በጣም እየሳቁ እንደሚወዱን አድርገው በቃ ሌለ እያወሩልን ምናምን ነገር ግን ውስጣቸው በውስጣቸው ግን ሌላ ነገር ሌላ አለም ውስጥ ገብተው የእኛን እንዴት አድርጌ አላበላሸው እንዴት አድርጌ አሁን ሀይሜን እንደሚያደርጉት ማለት ነው። አሁን ሀይሜን እንዴት አድርገን እንጣላት እንደሚሉት ብዙ ጊዜ አያሉኝ ሀይሜን እንዴት አድርገን እንጣላት። ለምን ብርቱ ጠንካራ እንደሆነች ጠንቅቀው ስለሚያውቁ ማለት ነው እና ያላደረገችውን ነገር እንኳን አድርገሻል፣ አንቺ ጥፋተኛ ነሽ፣ አንቺ እንደዚህ ነሽ ምናምን ብለው እንትን ይላሉ ስም ይሰጧታል አሁን ይሄንን መስቀል ዳኒ ስላደረገላት ሀይምዬ ብዙ ነገር ነው የተባለችው ብዙ ነገር በቃ እሷን የማያውቋት ማለት ነው እዛ ጋ ቢስምሽስ አንቺ እንዴት ትዞሪያለሽ ቢስምሽስ ምን ልታደርጊ ነው እንዴት ያንን ትቃበያለሽ ምናምን ነገር እንደ ጊፍት ብሎ ነው የሰጣት አይደለ። አንዳንድ ጊዜ ሰውን መናቅ የለብንም። ሀይሚ ለሰው ካላት አክብሮት አንጣር ነው ካላት አክብሮት አንጣር ቴንኪው ብላ ተቃበለችው። አስገደዳት በቃ ይሄ ይገባሻል ብሎ በግር ጫና ብሎ ለመናት። ስለዚህ ለዛ ደግሞ ሸሚዟት ተቃበለች። አለቀ እንጂ ሌላ ነገር አይደለም። እናንተ ደግሞ አካበዳችሁት። በቃ ሌለ ያለ ስሟ ስም ለመስጠት እኛ ደግሞ ጠንቅቀን የምናቃት ሃይሚዬ ቆፍጣና እንደሆነች፣ ጨዋ እንደሆነች የምናቃት፣ ለሰው ክብር እንዳላት የምናቃት፣ ደግሞ ምንም በሉ ምንም፣ እኛ ችግር የለብንም፣ አይሞቀንም፣ አይበርደንም። ሃይሚን እናቃታለን ዛሬም ትናንትም ነገንም እንደምታኮራን እናውቃለን። ስለዚህ ብዙ ነገር አትለፍልፉ አፋችሁን በከንቱ አታድክሙት ብለን መለስንላችሁ። እናንተ ግን በቀያችን እየቆራረጣችሁ ከዳኒ ጋር ያለችው ሀይሚን እና ዳኒ ስዘቀዝቁ ብሩኬን እንደዚህ እንትን ስትሉ በጣም ነው የሚገርበው። ምክንያቱም አሁን እነዚህ ልጆች በእርግጠኝነት ሞፍታ አስታርቋቸው ምናምን ነገር አብሮ ይመጣሉ። ልደታቸው ልደቷንም አብረው ያከብራሉ። ጠብቁ። እንደው ቃል እየምናለች በሉኝ። ብሩኬና ሀይሚ ፍቅር በፍቅር አሁን ትናንትና በናፍቆት ተሳስረዋል። ዓይናቸው ያስታውቃል። እና ለዛ ነው ሁለታችሁም አታስመስሉ፣ ናፍቆት አለ ምናምን ነገር ብዬ የተናገርኩት ማለት ነው። ምክንያቱም እየተናፋፈቁ ያስመስላሉ እንዳልተነፋፈቀ ሰው በቃ፣ ሌለ ዝም ብለዋል። ይሄ ይጨቃጨቃሉ። ያ የፍቅር ጭቅጭቃቸውን ማለት ነው፣ ወደ ሰላማዊ መንገድ እዚ ጋ እኔ እውነት ለመናገር ብሩኬና ሀይሚ በጣም ብዙ ልጆች ብዙ ልጆች ተጨንቀዋል። በእናንተ ምክንያት ብዙ ልጆች ራሳቸውን እየጎዱ ነው ያሉት። እግዚአብሔርን እንምላችሁ ስራ ነው እየሰራችሁ ያላችሁት፣ እንረዳለን። ነገር ግን አንዳንድ ጊዜ ደግሞ ኦቨር ሲሆን በጣም ይከብዳል ለኦዲየንስም ክብር መስጠት አለባችሁ። ዝጋ እናንተ የምናውቃችሁ ለኦዲየንስ ትልቅ ክብር እንዳላችሁ ነው። አሁን ግን በጣም ችላችላ ችላ እያላችሁ ነው። ኦዲየንስን እንደ ቤተሰብ ነው የምናየው፣ እናመሰግናለን ምናምን ትላላችሁ። እንደ ቤተሰብ ካያችሁ ቤተሰቦቻችሁ አሁን ላይ ታመው ነው ያሉት። በእናንተ መልእክት፣ ከደረሰ ይህንን ይመስላል። ለማንኛውም ውዶች ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። ቅማሟ ደግሞ ሁሌም ልክ ነሽ።